የደሴ ከተማንና አካባቢውን ሰላም ዘላቂነት ለማስቀጠል እንደሚሰሩ የደሴ ከተማ የሚሊሻ አባላት ተናገሩም። የከተማ አስተዳደሩ ሚሊሻ ጽህፈት ቤት የዘጠኝ ወራት የተግባር አፈጻጸሙ ገምግሟል። ተጨማሪውን ከመሐመድ በቀለ እንከታተል። የደሴ ከተማ አስተዳደር ሚሊሻ ጽህፈት ቤት የዘጠኝ ወራት እቅድ አፈጻጸሙን ገምግሟል። በግምገማው በመደበኛና በህግ ማስከበር ተግባራት ላይ በዘጠኝ ወሩ የተከናወኑ ተግባራት ላይ ውይይት ተደርጓል። የሰላም አስከባሪ አባል የሆኑት ሀምሳ አለቃ ወንዶሰን ጌታሁንና ሙስጠፋ ሰይድ ደሴና አካባቢዋ ሰላም እንዲሆን በትጋት እየሰሩ መሆኑንና ከዚህ አልፎም በአጎራባች አካባቢዎች የሰላም ማስከበር ግዳጃቸውን መወጣታቸውን ተናግረዋል። እንደ ደሴ ከተማ ሰላም አስከባሪ ሀይል በማንኛውም በኩል በመቶም በጓድም ተደራይተን ሰላሟን ለማስ ሲጠበቅ ሌትም ቀንም እየሰራን ያለ ነው። ከማህበረሰቡ የተወጣጡ ማታኛ ጋር ሁነው እንደ ሮንድ የሚዞሩ አሉ እና ማህበረሰቡንም ምን ችግር አለ እያል በማንኛውም በኩል አይደለም ደሴ ከተማ ጎረቤት ችግር ባለበት ቦታ የሄድን እያስከበርን ያለ ነው። በሻለቃ ተደራጅተን ያለ ነው። ደሴን ሰላም ለማድረግ ሌት ተቀን ነው የምንሰራው። ደከመኝ ሰለቸኝ አንልም ያለው ነገር ሁሉ ከህዝባችን ጋር ሆነን እየሰራን ያለ ነው። የደሴ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ ሻለቃ አለባቸው አስፋው የደሴ ከተማ ሰላም አስከባሪና ሚሊሻ ከደሴ ከተማ ህዝብ ከደሴ ዙሪያና ከደቡብ ወሎ ህዝብ ጋር በጋራ በመሆንና ከአጋር የጸጥታ ኃይሎች ጋር በመቀናጀት ውጤት ማስመዝገባቸውን ጠቅሰዋል። የደሴ ከተማ ሰላም አስከባሪና ሚሊሻ ከደሴ ከተማ ህዝብ ጋር ከደሴ ዙሪያ ህዝብ ጋር ከደቡብ ወሎ ህዝብ ጋር በጋራ በመሆን ከአጋር የጸጥታ ኃይሎች ከአድማ ብተና፣ ከመከላከያ ሰራዊት ጋር ከፖሊሶቻችን ጋር በመሆን ለደሴ ከተማ ብቻ ሳይሆን ደቡብ ወሎን በማገዝ በማርየ ስላሴ፣ በአምባሰል፣ በጉጉፍቱ አንጸባራቂ ድሎችን ያገኘንበት ሁኔታ ነው ያለው። ከህዝባችን ጋር እየተመካከል ጸረ ሰላም ኃይል ወደ ከተማችን ገብቶ ሁከትና ብጥብጥ እንዳይፈጥር የራሳችንን ዝግጅት እያደረግን እንገኛለን። ከአሁን በፊትም የሰራ ነው። በጣም ጥሩ የሚባል ስራ ነው። ለቀጣይም እኛ ዝግጁ ሆነን ወታደራዊ ኤቲክሳችንን አዘጋጅተን ህዝባችንን ለመጠበቅ ሁልጊዜም ዝግጁ ነን፣ 24 ሰዓት። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ በበኩላቸው በዘጠኝ ወራት የደሴ ከተማን ሰላም ማረጋገጥ መቻሉን ገልጸው በቀጣይም ይህንን ለማስጠበቅ እንደሚሰራ ጠቁመዋል። በዚህ በሶስት ወር አካባቢውን ሰላም ማረጋገጥና ተሽሎክልኩ የሚገባ ኃይልን መያዝ ነው ዋነኛ ግባችን አድርገው። ሁለተኛ ማህበረሰቡ ላይ የኪስ የሚያወልቅ ሌቦች አሉ፣ በሌትም በቀን የሚንቀሳቀሱ ኃይሎች ስላሉ እነዛን በቁጥጥር ስር ማዋል አለብን የሚል ነው ግምገማችን። ዋነኛ የሶስት ወር ግባችን ይሄ ነው። ይሄን ካረግን ማለት ከተማ ላይ የተዘረገው የመሰረተ ልማት ስርቆት ከቆመም ከተማ ላይ ያለው መሰረተ ልማት በሚገባው መንገድ ይት ከሄደ ሌትም በ24 ሰዓት የሚሰራ ከሆነ ይህ ማለት የከተማው ሰላም በበለጠ ተጠናክሮ ቀጥሏል። ከፖሊስና ሚሊሻ ጥምረት ባለፈ ከመከላከያ ሰራዊትና አጎራባች አካባቢዎች ጋር ያላቸውን ቅንጅት አጠናክረው እንደሚቀጥሉ ኃላፊው ገልጸዋል። ፖሊስ ያጠፋው ጥፋት የሚሊሻ ጥፋት ነው፣ ሚሊሻ ያጠፋው ጥፋት የፖሊስ ጥፋት ነው ነው ግምገማችን። ስለዚህ አንድ አካል አንድ አምሳል የተሻለ ውጤት ማምጣት አለብን። በዲሲፕሊን አካባቢያችን መረበሽ የለበትም። በራሳችን ችግር ውስጥ የገባ ካለ መውጣት አለበት የሚል አመለካከት ስለሆነ ለአንድ አይነት ዓላማ አንድ አይነት አመለካከት፣ አንድ አይነት ክህሎት፣ አንድ አይነት አስተሳሰብ ኑሯቸው እየሰሩ ነው ያለው። ስለዚህ ጥሩ ቅንጅታዊ ስራ ነው ያላቸው። መከላከያም ጋር ጥሩ የሆነ ቅንጅታዊ ስራ ነው እየሰራ ነው ያለው። ሲያልፍ ደግሞ ደቡብ ወሎ ጋር የተሻለ ቅንጅት ስራ አለን ኮምቦልሻጋርም ደስ አጎራባሽ የሚባሉ ዞኖች ጋር አጥረንክ እነሱ ጋር በጣም በጥሩ ሁኔታ ቅንጅታ ስራችን የተሻለ አስተሳሰብ ስላለው በዛ መንገድ እየተሰራ ነው።